ዘገው በሌላ በኩል ደግሞ እምሩና ናሆሜ ናሆሜ ሰላም ነስቶታል። እምሩዬ ተነፈስሁብሽ አይደልቁና ቁናውን አለ። ምን ሆነ ነው? አንድ የሆነ ነገር እንዳለ እየተሰማኝ ነው። እኔ የጓደኛ የናት መታመም አመኝ መቀበል አልቻልሁም። ያወቅኩኝ ነገሩ እንዳላወቀ አልቻልሁም። እኔ በጣም ከብዶኛል እምሩዬ አንቺ አልፈልግ አልፈልግም እኔ በጣም ነው የከበደኝ፣ ይላል በጣም ይጨናነቃል። የጓደኛ ጥግ እንደዚህ ነውና ጓደኛውን እመሙን የታመመለት ይመስላል። እምሩም ቻለው፣ ቻለው የማይቻል ነገር የለም፣ ቻለው። የጓደኛ የተሰማው ሁሉ አይነገርም፣ ዋጣ አርገው። እኛም ሰምተን እንዳልሰማና ይሆን ነው። ሚስጥሩን የተናገረው ለጽናት ብቻ ነው ጋሼ፣ ስለዚህ ቻለው። በሌላ በኩል ኬራ ለናቱ ደወለ። እማዬ፣ ጠፋው ብሽ አይደለ፣ በጣም እኮ ናፍቀሽኛል። ለምን አትመጭም? አን እህቴ አልተሻላትም ወይ እህቴ ካልተሻላት ወንድሞቹ አስታሟት አንቺ ነይ እያላትም ነበረ። ግን ደናነሽ አይደል? አለ በመሃል። እያሳላትም ነበረና አንቺ እያሳለሽ ነው ለምን አትታዩም? እያላት ነበረ። ጠፋውብሽ እኔ ጠፋሁኝ ለወደፊት ህይወቴ ያው በዩ እያስተካከልሁ ነበር። ለዛ ነው የጠፋሁት እያላትም ነበረ። በአጋጣሚ ጋሼ በሩን ጓርጎ ገባ። እኔ ከእናቴ ጋር እያወራሁ ነበረ እያሉም ነበር። ጋሼ ሳሎን ላይ ስለደበረው ወደ ኪራ ልሚወጣ ተገዷል። ኪራም እናቱን አውርቶ ከጨረሰ በኋላ ወክ እንዲወጡ ጋሼ ጠየቀው። ኪራም በመሀል ጋሽ ማየኳ አሟታል አለ። እንዴታወክ እንዴ ሰማህ? አለው። አይ አይደለም፣ አሟታል እያሳላት እየሰማኋት ነው አለው። እሱም ጋሽም ሌላ ሰው የነገረው መስሎት በጣም ደነገጠ። አይ እኔ ነኝ ስስል ሰምቻት ነው። ስለዚህ እሷ ማትመጣ ካልሆነ እኔ እሄዳለሁ። አይ ተወው በቃ ልጅ እራሷ እንድትመጣ እኔ ጠይቃታለሁ ብሎ ጋሸ ማታለለው። ጋሸም ከደነገጠ በኋላ አይ ተው በቃ እኔ ያስመጣታለሁ፣ ብሎ ወደ ሳሎን ይዞት ሄደ። ሳሎን ላይ በቃ ምሳ እንብላና እንወጣለን ተባብለው ሳሎን ላይ ምሳ ጽናት እያቀረበችም ነበረ። ጽናት ሁሉ ነገር አቀራርባ ከጨረሰች በኋላ እሷ ወደ ኩሽና ልትሄድ ነበረ። መን ጎደለ፣ ምን አነሰ እያላቻቸው ነበረ። ጋሸም አንች ጎለሻል፣ አንች አንሰሻል፣ ስለዚህ አንች ሳሎን ላይ ቁጭ በይ እየተባለች ነበረ ጽናትም አይ እኔ አሁን በልቻለሁ ብላ ተርበተበተች። ጋሸም አይ ቁጭ በይ አሁን እኮ የልጅ ሚስቴ ነሽ ስለዚህ አንቺ ሳሎን ላይ ከእኛ ጋር መብላት አለብሻላት። ጽናት ሕልም መሰላት፣ ማመን ከብዷታል። በጣም እየተንቀጠቀጠች ነው። እሷም ለንግግሯ በጣም ተጨንቃለች። እ እ እያለችም ነበረ ከዛ ጽናት፣ አንቺ አሁን የልጅ ሚስት ነች አሁን ዝም ብለች ተቀመጨ። እኔ አሁን ነው የበላሁ እያለች ነበረ። ኪራም አይ አሁን እኮ ጧት የበላችሁት ነው አሁን በልቻለሁ የምትለን አለ። ከዛም ቁጭ ብላ እያጎረሳትም ነበረ። ትልልቁን እያጎረሳት አንተ አጎራረስም አትችልም አጎራረስ ምን ላስተምርህ እንዴ እያለ ነበር ጋሽ። ያው የሕፃን ልጅ ጭንቅላት የሚያክል እያጎረስከኛለች ጽናት። በሌላ በኩል ሰኔ ከቤቷ ሆና ብቻዋን ቢሮ ከመሄዷ በፊት እያወራች ነበረ። አለቀዬ አሁን በዛ ቦርጭ ነው የሚገፈኝ። ከአራት ሰዓት የመጣሽ ምን ሆነሽ ነው አራት ሰዓት የመጣሽው? እያለም ይለኛል። እኔ ያ ሰውዬ ምን ልበለው ጎረቤት ተጣላ ልበለው ወይስ ምን ልበለው? ደሃ ከመሆኑ በፊት ምን ነበረ እያለች የሆነ አባባል ስትነበር በመሃልም ብዙ ብዙ አውርታለች። ሰኒ ከቢሮ ከተመለሰች በኋላ ከነምሩ ቤት ዳ ነበረ። ከነምሩ ቤት አልጋ ላይ ቁጭ ብለው ጽናትም መጣ ነበር ተሰብሰብ ብለው ስለ ቢሮው ስለሆነው ነገር እያወራቻቸው ነበረ። ቢሮ ውስጥ የሆነ የህሊና ጸሎት ምናምን እያረጉልኝ ነበር እያለች በመሀል እያወራቻቸው ነው። ምን ሆነሽ ነው ያረፈድሽው? እስከዛን ሰዓት ምን እያደረግሽ ነው እያሏትም ነበረ። ስለ ቀዋና፣ ስለ እንቅልፏ፣ ስለ ተለያዩ ነገሮች ስም አወጣጥ ላይ እያወሩ መሃል ላይ እየተሳሳቁም ነበር። አንቺ እንደው አያልቅብሽ መኩሬት ያለሽ የማ ያልቅብሽ ነገር አንቺ እኮ አስቂኝ የሆንሽ ነሽ እያለች ነበረ። ጽናት ተደምመዋል። በሌላ በኩል ክብሮን ጭንቀት ውስጥ ይገኛል። ሜዳ ላይ ተቀምጦ ስለጋሸ እያንሰላሰለ ነበር። ምንድነው ምለው ፈተናውን እኮ አልፍ ያለው ግን ገንዘብ ገንዘብ ነው። ሁሉም ነገር በዘመድ ነው። እኔ እኮ ምን ማድረግ ይሻለኛል? ምንድነው ማደርገው? ተስፋ ሲሰጡኝ ከርመው ዛሬ ላይ ክብሮን እንደዛ በሚያወራበት ሰዓት ናሆሜና ኪራ ወክ እያደረጉም ነበር፣ እያወሩም ነበር በመሃል ክብሮንን ከርቀት ሲያየው፣ አንተ ያ ክብሮን ነው ወይስ ፊቱ ተመሳስሎብኝ ነው እያለ አንተ ናፍቆ ሆኖ እያለ ነበረ። ናፍቆ ሆኖ እንደዚህ ትወደዋለህ እንዴ እያለ ሙድ ያዘበት። አንተ እኔ አይኔን ማመን አንተ ልመነው ወይስ አይኔን ልመነው እያለ እየጠቆመ እያሳየውም ነበር። አንተ ተመሳስሎብህ ነው የሚሆነው እሱ እኮ ውጭ አገር ነው ያለ፣ እንዴት እዚህ ጋር ሊገኝ ይችላል አለው። ጋሼ ከቤት ደብሮኛል ብሎ የሆነ ካፌ ውስጥ ተቀምጦ ስልክ እያወራ ነበረ። ሰርግ እንደተጠራና ትንሿናት ትልቋናት የምታገባ ብሎም ሲጠይቀው ነበረ። አዎ ትንሿ ናት የምታገባው። ትልቋማ አማ ገና አላገባችም እያለም ሲያወራው ነበር። አይ ትንሿ ትልቋ የሚባል ነገር የለም። ትልቂቱም ጥሩ ባል እንድታገኝ መመኘት ነው፣ ትንሽቱንም ደግሞ ትዳሯ እንዲጠናላት ጾለት ማድረግ ነው እያለ ጋሸ በዛውም ሲያወራ ነበረ። ኪራንም በዛው አሁን በቅርቡ እንደሚድረው እየነገረውም ነበረ። በአጋጣሚ ክብሮን ወክል ያደርግ ብሎ በዛው ካፌ ጎራ እያለ ነበረ። ግብት ሲል ፊት ለፊት ጋሸ ስልኩን ከዘጋ በኋላ ፊት ለፊት ያገኘው ክብሮን ነበር። አንተ ከዚህ ምን ትሰራለህ? ምን እያደረግክ ነው አለው ያም ክብሮንም በጣ ሰላማይኑ ፈጠጠ ጥክ ብሎ ማየው ተያይዘው ወደ ቤት ገቡ አንተ በዚህ ልክ ትዋሸኛለህ ብዬ አላሰብኩም ምን ሆነ ነው እኔ እኮ ልክ እንዳባትህ ነኝ ለምንድን ነው እንደዚህ ያደረከው ጋሼ እኔ እኮ ፈተናውን አልፌያለሁ ግን እንዴት እንደተፈጠረ እንዴት እንደሆነ ምንም ማውቀው ነገር የለም ሁሉም ነገር በዘመድ ነው የሆነው ስለዚህ ለዛ ነው እንዴት ብዬ ይሄን ሁሉ ዋጋ አድርገህልኝ ይሄን ሁሉ ነገር ከፍለህልኝ እንደዛ ብሎ ካወራው በኋላ ሄዳ አሁን እረፍት አድርግ ነገ እናወራለን ገላህን ታጠብና እረፍት አድርግ ብሎ ወደ ኪራ ክላስ ጋበዘው። ኪራም ከባለቤቱ ጋር ወደ ኩሽና ሂዶ ነበረ። ወደ ፅናት ሄዶ ተጠቅታ አቀፋትና ከሳማትም በኋላ እሱም ልብስ ሊቀይር ብሎ ነይ ልብስ ልመረጭልኝ ብላትም እኔ ለጋሸ ምግብ ልሰራ ነው፣ ሄድና ልብስህ ምረጥ፣ ውጭ ላይ እንኳን ወጣም የቤት ልብስ ስለሆነ አንተ ልበስ ብላ አዘዘችው። እሱም ልብሱ ሊቀይር ወደ ክላሱ አቅንቶ ነበረ፣ ክብሮን ተኝቷል። ደነገጠ። መንገድ ላይ ያየሁት ሰው ራሱ ነው ወይስ አይኔ ነው እያለ ሰላሳ ጊዜ አይኑን ማሻሸት ጀመረ። ኪራ በጣም ግራ ገብቶታል። አይኑን ነው ማመት ያለበት ሰውዬውን ነው ማየት ያለበት? እጁንም ማርገብገብ ጀመረ። ግራ ገባው፣ ራሱ ነው ወይስ እንዴት ነው ምንድነው ብሎ ግራ ገባው። ከዛም ብትት ሲል እኔ አንተን ማመን አልችልም፣ እንዴት እዚህ ጋር ተገኘ? ብሎታል። እኔ ደስተኛ አይደለሁም። ከዚህ በፊት ያመሰቃቀልኸውን ህይወቴ ድጋሚ እንድታመሰቃቀልብኝ አልፈልግም። ይሄ ልጅ መቼ ነው ገለፍተኝነቱ የሚለቀው? እያለም ነበረ። ለነገሩ በሶስት ወር እንዴት አድርጎ ይለቀሃል? እያለም ነበር ክብሮን ሰዓቱ ደረሰና ሳሎን ላይ ሰብስቦ እያስታረቃቸው ነበር ጋሸ ሰው ከአባቱ ገዳይ ጋር ይታረቃል፣ ታረቁ ከልባችሁ እያላቸውም ነበረ። ክብሮንም እኔ ከኪራ ጋር ምንም አይነት ጠብ የለብኝም፣ ምንም ችግር የለብኝም፣ እንደ ወንድሜ ነው ማየው፣ ከኔ ጋር ምንም አይነት ችግር የለም፣ እወደዋለሁ እያለም ነበረ። ኪራም ከፈለገ መሄድ ይችላል፣ አሁን ትንሽ ቆይቼ ሄዳለሁ ሲለው መሄድ ይችላል፣ ለምን ጥርጋ ይልም እያለ ነበረ። እባክህ ወንድምህ ነው፣ ይቅርታ አድርግለት ካለውም በኋላ እሺ በቃ ይቅርታ አድርጌለታለሁ ያለ፣ የውሸቱን ግን ከልቡ አይመስልም። አንተ ከልብህን ይቅርታ እኮ እንደዚህ አይደረግም፣ ከልብህ ይቅርታ አድርግለት እያለው ነበር ጋሸ ሰኒ ከነ ኪራ ቤት ቁልፏን ትተው ነበረ። ጽናትንም ቁልፉን ስጪ በማለት ከነሱ ግቢ ገብታ ነበር። ውጭ ላይ ቁማ ነ ግቢ ያልቻት ተለምና ገባች። ከገባችን በኋላ ቁልፉ ሳሎን ነበረና ቁልፉን ለመውሰድ ወደ ሳሎን ሲያመሩ ክብሮን እና ጋሽ ኪራ ሆነው ተሰብስበው እያወሩም ነበረ። ይቅርታ ጽናት አሁን ላይ ውጭ ላይ ቆዩን፣ እያወራን ስለሆነ ውጭ ላይ ቆዩን፣ በኋላ ትመጣላችሁ ብላ ከነኪራ ክላስ ውስጥ ገብታ ጓደኛዋን እዛ እያወራ ሰኒ ከኪራ ማረፊያ ውስጥ ነበረችና ክብሮን ገባ። ክብሮን ሲገባ ሰኒ ቁጭ ብላለች። ካልገው ላይ ልውጣልህ እንዴት ስትለው፣ አይ ተይ ቁጭ በይ ይላታል። በዛውም ተይ ተግባቡ ይመስላሉ። ሁለቱም ቀልድ አዋቂ ናቸው። ስለዚህ እያወሩም ነበረ። አንተ የመጣው ሁሉ ነው እንደዚህ ቤት የሚያርፈው እያለችም፣ በመሃል ብዙ ነገር አውርተዋለች። እሱም ያው ያለችው ነገር ብዙ ባይመቸውም ግን እየሰማት ነበረ። ሰንም ብዙ ብዙ ከምታውቃቸው ቀልዶች አንዳንዶችን በመሀል እያስገባች ያስገባች እያወራችውም ነበረ። ጽናት እየመከራቸው ነበር። ኪራን ክብሮን ከዚህ እንዲቆይ ፍቀድለት። የተፈቀደ ነገር እኮ በጣም ደስ ይላል። የተፈቀደ ነገር በጣም ነው አሪፍ ነው። ስለዚህ እኛ መልካም ስናደርግ ዙሮ ለኛው ነው የሚከፍለን። ጎበዝ አንተ እኮ በጣም ጎበዝ ነህ፣ እያለችውም ነበረ። ከዛም ከላስ ውስጥ ሄዶ ክብሮን ብትት ብሎ ተነሳና አንተ ምን ሆነህ ነው እኔ እኮ ነገ እሄድልሃለሁ እያለው አይ ችግር የለውም ሐሳቤን ቀይሬያለሁ፣ በቃ ከዚህ እንድትቆይ ፈቅጀልሃለሁ አለው። ስለዚህ አንተ እንዴት ባንድ ጊዜ ሀሳብህን ልትቀይር ቻልህ? አለው። ወፊቱ ነገረች ይልበልህ፣ እኔ ጽናትናት እንደዛ ያለችህ አለ። እንዴት አወቅህ? አለው። አዎ ጽናትናት እንደዚህ ያለችህ፣ ምክንያቱም ሌላ ወፍ የለም እሷ ብቻ ናት እዚህ ቤት ያለችው እያለም ነበረ። አዎ ልክ ነህ እሷ ናት እንደዚህ ያለችኝ እሷ ናት የመከረችኝ እያለ ነበረ በሌላ በኩል ጋሸ ጭንቀት ውስጥ ይገኛል ልጅን እንዴት አድርጌ ነው የምነግረው የእናቱን መታመም ሳይሰማ እኮ ብዙ ጊዜያቶች ሄዱ አሁንም ቢካለች እንዲነገረው ካልፈቀደች በቃ ምንም ነገር ሳይሰማ ልድራው ነው እያለ ጋሸ ብቻውን ሳሎን ሆኖ እያንሰላሰለም ነበር ጽናት ወደ ምሮ ቤት አቅንታ ያወሩም ነበረ። ጽናት ፍቅር እንዴት ነው ብላ ጠየቀቻት። እምሩ ፍቅር ፍቅርና ጉንፋን ሲያገረሽ እንደዚህ ነው የሚለውን አሁን ላይ እያጣጣምሁ ትገኛለሁ ትላታለች። እንዴት አለቻት። እንዴ ፍቅሩ እንደገና ጨምሮብኛል። አሁን አሁንማ ስራ ሲሄድ ሁሉ መናፈቅ ጀምሬያለሁ አለቻት። አዎ ይሄ ነገር በጣም ደስ ይላል ብላ እምሩን በጣም ደስ አላት። ግን ከዛ በኋላ ያው የእናቱ መታመም ግን እንዴት መነገር እንዳለበት አናቅም እያሉ ሁለቱም እየተጨናነቁና ለማልቀስም እየዳዱ ይመስላሉ። ብዙ ብዙ ነገር በመሃል አውርተዋል። በሌላ በኩል ክብሮንና ጽናት መንገድ ላይ ክብሮንን አገኘችው። እየተሽከረከረ እየሄደ ከደረጃ እየወረደም ነበረ። እሷም ሻይ ይዛ ቆንጆ ኮም ቀሚሷን ለብሳ ወደ ጋሸ ልትሄድ ብላ ስኒ ይዛ ነበረ። የያዘችው ስኒ ነስካፍ የሚሆን ምንም አልታወቀም፣ ግን ተደፍቶባት ከልብሷ ላይ። አንተ ሰው ማስደንገጥክን አላቆምህም እንዴ? ከልብሴ ላይ እኮ ደፋህብ። ወደ ጋሸ እየሄድሁ ነበር እኮ። ሁልጊዜ ቆልሌ ነው የምትይዘኝ። አንቺ እስካሁን ድረስ መደንገጥሽን አላቆምሽም እንዴ? እያላትም ነበር ክብሮን ክብሮን የጽናትን ፍቅር ሰምቷል። ሰማሁ እኮ አላት። አዎ ደስ የሚል ዓለም ውስጥ ነኝ፣ ደስ የሚል ህይወት ውስጥ ነው ያለሁት ብሏታል። አዎ ፍቅር እኮ ደስ የሚል እብደት ነው እያላትም ነበረ። እስኪ በል እንግዲህ ምከረኝና ፍሬ ፍሬውን እኔው እራሴ ያነሰዋለሁ እያለ ብዙ ብዙን ምክሮችን መክሯታል። እሷም ምክሮችን ሙሉ በሙሉ ተቀብላቸው። በቀጣይ ክፍል ስልሳ ሰባትን ይዘን እስከምንመጣ ድረስ ሰናይ ጊዜ ለቻና ለቤተሰቦች የተመኘው አባታለኝ በማይደክም ጉልበት በማይዝለው ክንዱ ለእኔ ከፍ ማለት የእሱ መዋረዱ ቅንጣት የማይጥለው የማይገዳደረው